አሰላሙ አለይኩም ወረህመቱላ ወበረካቱ። እንዲሁም ሰላም ሰላም ብያለው ክርስቲያን ወገኖች፣ እንዴት ናችሁ? ደህና ናችሁ? ልኝ ወይ ባላችሁ፣ በሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁት እንደተለመደው የደወልዋን ምልክት በመጫን ሰብስክራይብ አድርጉኝ ማለት ነው። የሚጠቅምና የሚያስተምር ነገር ይዤ እመጣለሁ ኢንሻላህ። እና የዛሬ ቀን ደግሞ የአይፎን አስራ ሰባት የአዲሱ ስለዛ ማውራት ስለፈለግኩና እንዴት አድርጋችሁ በቀላሉ ማግኘት እንደምችሉ እስኪ አንዳንድ ነገር ልበላችሁ በሚለው ነው። እዚህ ላይ በጣም ብዙ ሰዎች ስለዚህ ስልክ በጣም ተከብዶና አሪፍ ነው ና ብዙ ሰው ወዶታል፣ ሁላችንም ወደነዋል፣ እውነት ለመናገር ግን ደግሞ ለመግዛት ምን ማድረግ አለብን? እንዴትስ መግዛት እንችላለን የሚለው ነገር አስባችሁበት ታውቃላችሁ? በጣም ውድ ነው። ቢያንስ ቢያንስ በኢትዮጵያ እስከ ሁለት መቶ ሺ ዘጠና ይደርሳል፣ ሶስት መቶ ሺ በሉት ሶስት መቶ ሺህ ምን ያደርጋል። ሀገራችን ላይ ገብቶ እየታወቀ ነው። ብዙዎቹ ደግሞ እየገዙት ይገኛል ማለት ነው። ይህንን ስልክ ለመግዛት ምን ማድረግ አለባችሁ? እንዴትስ መግዛት ይቻላል የሚለው ነገር እስኪ አንዳንድ ነገር እናድርግ። ማለት ሰዎች ያደረጉት ነገር አለ ና ያ ነገር ትክክል ነው አይደለም፣ በዛ ነገሮችም ማውራት ስለፈለግኩኝ ነው። ብዙዎች አይናቸውም እየሸጡ ኩላሊታቸውም እየሸጡ ይሄንን ስልክ እየገዙ ነው እውነት ለመናገር ኩላሊት ይህን ያክል ቅናሽ ነው እንዴ ግማሹ ባንክ ሊሆን ይችላል ብቻ ግን አይናቸው የሚሸጡ አሉ ለባሎቻቸው እንደ ስጦታ የሚሰጡ አሉና እናንተስ ምን ትላላችሁ እዚህ ላይ ይህንን ስልክ ለመግዛት የእውነት ኩላሊት መሸጥ አለበት አይን መሸጥ አለበት ብላችሁ ታስባላችሁ እዚህ ላይ ኮሜንት ላይ ያስቀምጡልኝ እና ልላችሁ የምፈልገው እዚህ ላይ አይፎን ይህንን ባይሆኑም 15 በጣም ብዙዎች ገዝተውታል። በተለይ አረቦቹ ሲገዙት ግን በብዛት በ አምስት መቶ እንደ እቁብ አድርገው እያስቀመጡ ማለት ነው። ወር በወር 500 500 እያስቀመጡ በሳዑዲ ቢያንስ 500 ሪያል ይሆናል አለ። በኢትዮጵያ ስንት እንደሚሆን አስቡት። እና እንደዚህ በማድረግ መግዛት ያለ እየቆጠባችሁ ብራችሁን እያስቀመጣችሁ በመግዛት እያለ ያው ሀገር ቤት ሆነ ቢከብድም እንዴት ነው ኩላሊት የሚሸጠው አይንስ እንዴት ሊሸጥ ይችላል ይሄንን ነገር ትንሽ ግራ ስለገባኝና በጣም ስለበዛ ይሄንን ቀርሶ ሌላው ነገር ደግሞ ጓደኛው ለሽጫ ለሽያጭ ያቀረበ ሰውም አለ እንዲሸጥ አድርጎ ምን ለማድረግ ፈልገህ ነው ለምንድን ነው የምትሸጠው ሲባል አይፎን 17 ለመግዛት ነው ያለ አለና እነዚህ እነዚህ ነገሮች እኔ አስቀውኛል አስገርመውኛል። እናንተ ስምን ትላላችሁ እዚህ ላይ የእውነት ይሄንን ነገር ማድረግ አለብን? የእውነት ይሄ ነገር ኩላሊታችን ሽጠን መግዛት አለብን ብላችሁ ታስባላችሁ? በእኔ በኩል ይሄንን ማድረግ ትልቁና ትልቁ በህይወታችን ትልቁ ስህተት ነው። ሲጀመር እኛ እዚያ አረብ ሀገር ያለነው ሰዎች የእውነት አይናችን ጤነኛ ሊሆን ይቻ ኩላሊታችን ጤነኛ መሆኑ ቼክ ማድረግም ይጠበቅብናል፣ አይደለም ሽጠን አይፎን አስራ ሰባት ልንገዛና ማለት ነው ግን በዚህ አጋጣሚ ልላችሁ የምፈልገው ኩላሊታችሁ መሸጥ ምን እንጃ ከባድ ነውና። እናም ማለት ነው የእውነት ይህንን ቪዲዮ ስታይት አይፎን 17 እንዴት አድርገን መግዛት እንችላለን፣ የእውነት መግዛት እንችላለን የሚለው ነገር አሳብ ይዛችሁ ቪዲዮን እያያችሁት ልትሆን ትችላላችሁ። ግን አንድ ነገር ልበላችሁ አይፎን 17 ከመግዛት እናቶቻችሁን አግዙ ካላችሁ ግዙ። ግን ደግሞ ኩላሊትና ዓይን እስከ መሸጥ የሚያደርስ ነገር አይደለም ልላችሁ እፈልጋለሁ። በዚህ አጋጣሚ አይፎን 15 ነበር፣ 17 ከዛ የተሻለም ሊመጣ ይችላል። ያ ሰዓት ደግሞ እንግዲህ ምን እንደምትሸጡ እንጃ አይታወቅምና ከባድ ነው። ብቻ ግን ሁላችሁም ባላችሁ በሰላማችሁ ይብዛልኝ እወዳችኋለሁ። እናንተም ያው እንደፈለጋችሁ ብቻ ግን ኮሜንት ላይ ማለት ነው አስቀምጡልኝ እስኪ። ያለው ነገር የምሰሙት ነገር የእውነት ይሄ ነገር ትክክል ነው ወይ ብላችሁ ታስባላችሁ። አብራችሁን ስለቆያችሁ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ